ዛእላይ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ በያላችሁበት የአለም ዳርቻ ይብዛልኝ። እንግዲህ ስንተነብኝ ነበረ ባለፈው ጊዜ ትዝ ካላችሁ እንግዲህ በቪዲዮቻችን ላይ ማለት ነው ሩታ አርጉዝ ትመስላለች አሉ ስል ነበር። እኔም ደግሞ በእይታዬ የሆነ ነገር እንዳለ ተረድቼ ነበር። የሚገርም ነው። ዛሬ ሩታ እንግዲህ ቼክ ስታደረግ በቤት ውስጥ ማለት ነው ያው እርጉዝ ነኝ ብላለች። ማለት ነው የተወደዳች የቻናል የቤተሰቦች ሰዎች እንዴት ናችሁልኝ? በራሷ የዩትዩብ ቻናሏ ላይ መታለች። ሩታ እንግዲህ ጠፍታ ከርማ ማለት ነው ኢትዮጵያ ከገቡ የመጀመሪያ ቪዲዮ እንግዲህ በራሷ ቻናል ላይ ሰርታለች። እውነት ነው ይሄ እንግዲህ የእርግዝና ውጤት የሚያጠራጥር አይመስለኝም። እንኳን ደስ ያላችሁ እያለውኝ ሩታና አብርሽ እንዲሁም ደግሞ ወዳጆቻቸው ማለት ነው አ ልጅ ጸጋ ነው፣ ልጅ ሀብት ነው፣ ልጅ በረከት ነው። ልጅ የራሱ የሆነ ነገር ይዞ ይመጣል እና ፈጣሪ እንግዲህ የተባረከ የተቀደሰ ልጅ ይስጣችሁ ነው የምለው ማለት ነው። አብርሃም ግን ማለት ነው የምር ግንዛቤ ገና ብዙ ነገር የሚቀረው ይመስለኛል። ቤተሰብዬ ምን እንዳለ ታውቃላችሁ? ካስገረመኝ ነገር መካከል ማለት ነው የእርግዝና መመረመሪያዋን ቻራት ማዘኗን በሽንት ቼክ አድርጋ ማለት ነው። ሁለት መስመር አሳያት፣ እና ሁለት መስመር ከሆነ ያው እርጉዝ ናት ማለት ነው። እናም እሱን ካየ በኋላ እያደገ ጽንሱ እያደገ ሲሄድ፣ ሶስት አራት ይሆናሉ ያላላትም ሶስት ይሆናሉ ያላለም እንደ አብርሃም፣ ምን ይሻል አሁን? የላችሁ ማድረግ ያለበት የልጅ ማለት ነው በደንብ አድርጎ ኦንላይን ላይ አንዳንድ መረጃዎችን ማየት ማንበብ መስማት በቃ በጣም መረጃዎችን ማዳመጥ መቻል አለበት ብዬ ነው የማስበው። ምክንያቱም የሆነ ልጅነት እድሜ ውስጡም ስላለ ይሆን አላቀም እንደዚህ አይነት ነገሮች ላይ ብዙም እንትን አይደለም፣ መረጃዎች የሉትም። አብርሃም እንዴ! አረ አሁን እኮ ከአስራ ስምንት አመት እድሜ ላይ ያሉ ወጣቶች እንኳን እንደዚህ አይነት ነገር ያውቃሉ። እና ያ አብርሃም ነገር በጣም ገርሞኛል። ወይ ያ አብርሃም በልጅነት ልጅ አላለም ደግሞ። ወንዶች እኮ በቃ ኃላፊነት መሸከምን እንደሚፈሩት ነገር ምንም የለም አይገርምም። አረ ተመስገን በልናሴ ሆሆ። ስንት ደግሞ ልጅ ያጣ ልጅ ፈልጎ ልጅ ያሌለው ስንት አለ በእውነትና፣ ይሄ እግዚአብሔር ይመስገን ነው የሚያስብለው እንግዲህ ሰርጋቸውን ያው ጨራርሰዋል፣ በዱባይ ያለውን እዚህም ደግሞ እናከብራለን ብላለች። እንግዲ ቤተሰብ ጋር ይመስለኛል። በተረፈ ግን ያው እንደተለመደው ነው። ከቤተሰብ ቤት ጉዞ ነው መውጣት ኢትዮጵያ ስተለም እዷል እና ለማንኛውም ሩታዬ፣ እኛ ደስ ብሎናል። እኔ በራሴ በኩል በጣም ደስ ብሎኛል። ፈጣሪ እንግዲህ የተባረከ ልጅ ይስጣችሁ ደግሞ ማለት ነው። እኛ ትንበያ አንደኛ ኮሜንታተሮች አትቻሉም። የምሬ ነው። ብዙ ልጆች ናቸው። ሩታ እርጉዝ ናት፣ ሩታ እርጉዝ ናት ሲሉ የነበሩ እንዲሁም ደግሞ አንዳንድ የምትለብሳቸው ለየት ያሉ ልብሶች ላይ ያስታውቅባት ነበረ። ፊቷ፣ ገጽታዋ፣ ሰውነቷ ተቀይሯል። እኔ ደግሞ አንድ ልጅ እምርላቸው ወጂ ሲያ መተን በሆነል ስራች ነው እና ያው የወንድ ልጅ እናት ነው የምትሆነው ብዬ አስባለሁ። እንደዚሁ አቦ አቦ ሰጥ ነው የሚባለው። እንግዲህ መተንበይ ለምደን አሉላችሁም እና የሩታ እርግዝነች እያላችሁ ነበር። አሁን ደግሞ ሩታ ተጨማሪ የወንድ ልጅ እናት የምትሆነው ያርግላት አሜን አሜን ብለናል ቤተሰብዬ። እና ደስ ብሎኛል በራሴ በኩል ማለት ነው። ብዙዎቻችሁም ደስ እንደሚላችሁ ተስፋ አድርጋለሁ። እንግዲህ በይበልጥ ደግሞ ይበልጥ እርግጠኛ ለመሆን ሕክምና ቦታ መሄድ አለብን ብሏት ይዟት ሄዷል ማለት ነው። የአብርሃም ደስታው የአብርሃም እንትኑ ግን ተቀላቅሎበታል ግራም ተጋብቷለን ተደስቷለን በቃ ግራ ውዥብርብር ነው ያለበትና አይ የመጀመሪያ ጊዜ ሀላፊነት እንግዲህ በቃ እንደዚህ ነው የሚያደርገው ማለት ነው ሀላፊነት ውስጥ ሊገባ እንደሆነ ሲረዳ የሆነ በቃ አሜዚንግ ለማንኛውም ከዋናው ደግሞ ሆስፒታል ላይ የሚደረገው ምርመራ በኋላ እንግዲህ ደግሞ በይበልጥ የተረጋገጠውን ነገር እንሰማለን ማለት ነው። ግን እኔ አልጠራጠርም በእርግጠኝነት እርጉዝ እንደሆነች ምንም አይካድም ማለት ነው። ከዛ በኋላ ያለው ውጤታቸውን ያሳውቁናል። በተረፈ ቤተሰብ እንግዲህ አቶ አብርሃም አላፊነት እንግዲህ ከዚህ በኋላ በጫንቃ ጠንከር ማለት ያስፈልጋል። እና ደግሞ እንትኑም ሊኖረው ይገባል ግንዛቤ ስለ ሁሉም ነገር። አሁን አንተ ግንዛቤ ስራ ነው መስራት ያለብህ፣ በዚህ አጋጣሚ እንደምክር ማለት ነው ስለ ልጅ ስለ ሚስትህን እንዴት መያዝ እንዳለበት በእርግዝና ወቅት ምናምን አሁን በጣም በጣም የምታውቅበት ወቅት ነው ብዬ ነው ማስበው ብዙ ጊዜ በዚህ ነገር ላይ የሆነ ጊዜ ምን እንደዚህ ሸውደዋለች ፕራንክ ስታደርገው እና እዛ ላይ የሚሰጠው መልስ ማለት ነው ምንም የማያውቅ ሰው መልስ ታውቃላችሁ እና እንደዚህ አይነት ነገር ሂንት ስለሌለው አብርሃም መዘጋጀት አለበት ብዬ ነው በራሴ በኩል እኔ የማምነው ማለት ነው በተረፈ እንግዲህ ፈጣሪ ጸጋውን ያብዛላችሁ። በልጅ በትዳር ደግሞ እንደባረካችሁ በልጅም እንደዚህ ይባርካችሁ። ይበልጥ ደግሞ የተረጋገጠው ውጤት በቀጣይ እንሰማለን። ለማንኛውም ቤተሰብ እኔ ደስ ብሎኛል። ግን የአብርሃም ሁኔታ በጣም ያስቅ ነበረ። በቃ የሚጠራጠርበት መንገድ፣ የሚጠይቃቸው ጥያቄዎች፣ አንዳንድ ነገሮች ማለት ነው። ኦ አብርሃም በጣም እንግዲህ ወደፊት በጣም ጠንካራ አባት ይሆናል ብዬ አስባለሁ። እንደዚህ አይነት አባቶች ጎበዝ የሚሆኑ ይመስለኛል ወደፊታቸው ማለት ነው። ስለዚህ ኃላፊነትን መፍራት አያስፈልግም። ምክንያቱም አንዲትን ሴት ወደደ፣ ለስዳር አሰባት፣ አገባት። ስለዚህ ቀጣይ ሲዝን ምንድን ነው እግዚአብሔር ሰጠህ አብራክ፣ ፈጣሪን ማመስገን እና ለዛ ነገር ራስ ሬዲ ማድረግ ነው። በቃ ህይወት ማለት ይሄ ነው፣ ዘር መተካት ነው። እናም ይህን ነገሮችን በደንብ ከግንዛቤ መያዝ ያስፈልጋል። ቤተሰብዬ፣ እንኳን ደስ ያላችሁ ብያለው በራሴ በኩል የሩትዬና ያብርሽ አድናቂዎች ወዳጆች፣ ማለት ነው። ላይክ፣ ሼር ማድረግ አትርሱ። ቤተሰብ፣ እኔ ራሴ የምለው ጠፍቶኛል። ቸርቆዩልኝ ወዳችኋለሁ። ባይ ባይ